ብዙ ልጆች አሉት ለስሙ ምስክር በዙርያው ያሉትን አውክቶ አለ ክብር ስለፍጹም እጃው ለኔ ግድ ይለኛል መላኩ ሚካኤል ስለ ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉት አብክቷዋለ ክብር ስለ ፍጹም ምልጃው ለኔ ግን ይለያል መላኩ ሚካኤል ስለው ደስ ይለኛል። ከመላእክት ክብሩ ከፍ ከፍ ብሎ በአምላክ የተሾመ ዘንዱ አሳዳጊነ ሙሉና ታባቴ ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች አሉት ለስሙ ምስክር በዙሪያ ያሉትን አውቅቶ አለ ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መላኩ ሚካኤል ስለው ደስ ይለኛል። ከሚታየው ሁሉ ልቤ ከሚፈራ ካላየውት ነገር ጠላት ከሰወረው ያድነኛል ፈጥኖ በመንገድ ወጥቶ ሚካኤል ባያሉ ክንፎቹን ዘርግቶ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አውቅቷአለ ክብር ስለፍጹም ምልጃው ለንግን ይለያል መላኩ ሚካኤል ስለው ደስ ይለኛል በባህራን ታሪክ በነተራፊኖስ ባፎምያ በነቢዩ ዳንኤል መቼ ይፈጸምና የሚካኤል ሥራ ይቀጥላል ግና። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አውቋል። ክብር ስለፍጹም ምልጃ ለኒግን ይለያል መላኩ ሚካኤል ስለው ደስ ይልኛል። በጉዞ ረዳችው በባህር በየብሶ ፈጥኖ ደርሶላችሁ ስለ ፍጹም ምልጃው ለንግድ ይለያል። መላኮ ሚካኤል ስለው ደስ ይለኛል። ክብር ለሚገባው ክብርን እንሰጣለን። ንጉሥ ለወደደውን ሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት

ክብር ስለ ፍጹም ምልጃው ለኔ ግን ይለያል መላኩ ሚካኤል ስለው ደስ ይለኛል ጠበቃ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቲ ይለይብኛል ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፎ ሸፍኖ በቤቶ አሳድጎኛን ጠብቁ አሳድጉ ከልጅነቴ፣ አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። አርብይ በዘረጋው ታይኪል ሚካኤል አስጌጠልኝ ሕይወቴን አረሳብኝ እርሶ አትርሳብኛል ጉትን ለካ ሰምቶ ይኖሯል የልጅነት ጸሎቴን ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰናል ሚካኤል መነሻዬ ሆናል። ጠብቋል አሳድጎ ከልጅነቴ

ሚካኤል ቀኔም ቀናዮን ሳልጥራህ ሚካኤል ናድር ስለኝ ሳልል ሚካኤል እንዳስ ጀመርከኝ ጅማሪ ሚካኤል ለአሳምረው ፍጻሜን ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ይለየብኛል ሚካኤል ይለየብኛል

አራመደኝ በገፍታዬ መንገድ ሊያስገረኝ አልቻለም። ሊጎትተኝ ባለ ጋራ ተጥሎ ስላለ በእግዚአብሔር ድንቅ ሥራ ሚካኤል እሳታዊ ነው ነበል ባል ሚካኤል ጠላት ፊት ይቀልጣል። ሚካኤል ለእኔ ኃይሌ ነው መከታዬ፣ ሚካኤል የዘለዓለም ጠባቂ ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል፣ አባት ይለየብኛል ሚካኤል ይለየብኛል

ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ። ይለይብኛል ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል።

የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገ መላክ ዛሬም ከኔ ጋር ነው። ያሳደገ መላክ ዛሬም ከኔ ጋር ነው። የዙሪያ የጠግሞ የእሳት ምሰሶ ትቀ እየመገበ ያሳደገኝን የአምላኬ ምስጋና ዘውጥ ያስጠናኝ እርሱ ነው ሚካኤል፣ በመዝሙርውላኝ ይበራለ በክንፉ መንጃውን ፈታን ነው። የአምላክ ስማለ ስሙ ሚካኤል ነው። ያሳድግ ዛሬም ከኔ ጋር ነው። ያሳድግ ዛሬም ከኔ ጋር ነው።

ይበራል በክንፉ ምጃው ፈታነው ያምላክ ስም አለበ ስሙ ሚካኤል ነው። ያሳድግ ይመላክ ዛሬም ከኔ ጋር ነው። ያሳድግ ይመላክ ዛሬም ከኔ ጋር ነው። ይበራል በክንፉ ምጃው ፈጣን ነው። ያምላክ ስም አለ በስሙ ሚካኤል ነው። ያሳድግ ይመላክ ዛሬም ከኔ ጋር ነው። ያሳድግ ይመላክ ዛሬም ከኔ ጋር ነው።